የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ለ61 ዓመታት ሲገለገልበት በቆየው ህንፃ ባለቤትነት ጉዳይ ከሀገር አቀፉ የንግድና ዘርፍ ማህበራት ምክር ቤት ጋር ውዝግብ ውስጥ ሲሆን ጉዳዩም በፍርድ ቤት እንደተያዘ ሰምተናል። ጉዳዩ በፍርድ ቤት ተይዞ እያለ ትናንት የሀገር አቀፉ ንግድና ዘርፍ ማህበራት ምክር ቤት ሰራተኞች ቢሮ በመስበር የመገልገያ ቁሳቁሶችን ወደ ውጪ እንደጣሉ የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት የአድቮኬሲ እና የኮሚኒኬሽን ዳይሬክተር አቶ ካሳሁን ማሞ ተናግረዋል። ጉዳዩም በክርክር ይገኛል፣ በእግድ ላይም ይገኛል። ይሁን እንጂ ጉዳዩ በእግድና በፍርድ ቤት የተያዘ ቢሆንም በተለይ ደግሞ የፍርድ አፈጻጸም ባልወጣበት ሁኔታ የአዲስ አበባ ንግድ ምክር ቤት የሚጠቀምባቸውን ቢሮዎች በማናለብኝነት ማለት ይቻላል ወደ መስበርና የአዲስ አበባ ንግድ ማህበረሰብ ንብረት ወደ ውጭ መጣል ህግን አለማክበር ነው ብለን ነው እኛ የምናምነው። ከሀያ በላይ የሚሆኑ የኢትዮጵያ ንግድ ምክር ቤት ሰራተኞች እና አመራሮች ናቸው የመስበሪያ ቁሳቁሶች በመያዝ በጠራራ ፀሐይ በጉልበት ሲያስለቅቁ መታየታቸውን ከቪዲዮና ከፎቶ ማየት ይቻላል። የተለያዩ ቁሳቁሶችን በመጠቀም የምክር ቤቱን መገልገያ መሳሪያዎች ማበላሸት ለንግዱ ማህበረሰብ ስለ ህግ ተገዥነት ከሚያስተምር ምክር ቤት የሚጠበቅ አይደለም ሲሉም አቶ ካሣሁን ተናግረዋል። የአዲስ አበባ የንግድ ማህበረሰብ ንብረትን፣ ወንበሮችን፣ ትላንትና የተደረገውን ነው የማስረዳ ጠረጴዛዎችን፣ ካዝናዎችን፣ መስኮቶችን፣ በሮችን፣ መስታወቶችን መላው የኢትዮጵያ ንግድ ምክር ቤት ሰራተኞችን አመራሮች በመሰባበር ሲጥሉ ሪሊ እንደ ዜጋም እንደ ተቋምም ይህን ማየት ያማል። እንደ ንግድ ምክር ቤት ደግሞ የንግዱ ማህበረሰብ ስለ ህግ ተገዥነት የምናስተምር ተቋማት በዚህ ደረጃ ህግ ሲጣስ ማየት እጅግ እጅግ የሚያም ነው። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ፕሬዚዳንት አቶ ሰብስብ አባፊራ በበኩላቸው ጉዳዩ በህግ ክርክር ላይ ያለ መሆኑን ጠቅሰው፣ ያም ሆኖ ህንፃውን የማልማት መብት አለን ብለዋል። የህንፃው ክፍል የሆነውን ምድር ቤት ለማልማት የተንቀሳቀስነውም በዚሁ መሰረት ነው ብለዋል። ይህንን ስናደርግ ደግሞ ለአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ተለዋጭ ቢሮ ሰጥተናል ብለውናል። በልዋጭ ወደ ሰጠናቸው ቢሮው ከገቡ አንድ ዓመት ሞልቷቸዋል። ወደ ግንባታ የገባነውም በዘገየን ቁጥር ወጪዎች እየጨመሩብን በመምጣታቸው ነው ብለዋል አቶ ሰብስብ። ህንፃው የኢትዮጵያ ነጋዴዎች ነው። የኢትዮጵያ ንግድ ምክር ቤት ነው የሚያስተዳድረው፣ የኢትዮጵያ ንግድ ምክር ቤት ነው። ይሄንን ነው የሚቃወሙት ይመስለኛል። ይሄ በህግ የተያዘ ጉዳይ ነው፣ ህግ እልባት የሚሰጠው ጉዳይ ነው፣ የህግ ክርክር ያለው ጉዳይ ነው። ነገር ግን አሁን ህንፃውን የማልማት መብት አለው የኢትዮጵያ ንግድ ምክር ቤት፣ የራሱ ህንፃ ነው እና ከዚህም አንጻር ነው ባለፈው ጊዜ የምድር ቤቱን ለማልማት ተንቀሳቀስን። እነሱንም ቦታ ልዋጭ ሰጥተናቸዋል። በነገራችን ላይ ሶስተኛ ፎቅ ላይ ቢሮ ሰጥተናቸው በአሁኑ ሰዓት ቢሮቸውን ወደ ሶስተኛ ፎቅ ሺፍት ካደረጉ አንድ ዓመት ሞልተዋል። ታች ያለው በጨረታ የሚሸጡ አንዳንድ ቁሳቁሶች አሉና እነሱን እስኪናስወግድ ጠብቁ ስሉን ነበረ። እኛ ግን ቤቱን ለኮንትራክተር ስለሰጠን ውሎ ባደረ ቁጥር የእቃ መናር የኮንትራክተርም ተጨማሪ ጊዜ በወሰደ ቁጥር ኪሳራ ውስጥ እየገባ የተለያዩ ጥያቄዎችን ሊጠይቀን ስለሚችል ወደ ግንባታ መግባት አለብን ማደስ አለብን በሚል ባለፈው ጊዜ ስንንቀሳቀስ እቃችሁን ቀሪ ዕቃችሁን አውጡ ስንላቸው ዛሬ አመት የተለቀቀውን ቤት በብዛት የተለቀቀ ቤት ነው። አሁን የምንሰማው አይነት የባለቤትነት ጥያቄ መሰረት ያደረገ ሳይሆን ክሱ እስኪቀርብ ተብሎ እገዳ መጥተዋል። ጉዳዩ በፍርድ ቤት እገዳ ተሰጥቶበት እያለ እንዴት ግንባታ ለማካሄድ ወሰናችሁ ያልናቸው አቶ ሰብስብ፣ ሌሎች እገዳዎች እንደተጠበቁ ሆነው ግንባታ የሚካሄድበት ቦታ ግን መልማት እንደሚችል ፍርድ ቤት ወስኖልናል ሲሉ መልሰዋል። ቀሪ ንብረቶቻቸውን ስላላነሱልን እነሱን ቦታ ቦታ አስያዝን እንጂ በኃይል የፈጸምነው ነገር የለም ሲሉም ተናግረዋል። በሁለት በዋለው ችሎት ሌሎች እገዳዎች እንደቀጠሉ ሆኖ የህግ ክርክር ስለሚፈልጉ ቦታው ላይ ግንባታ ላይ ያለ ቦታ ግን መልማት እንደሚችል ፍርድ ቤቱ ብይን በመስጠት አሁን በሚገነባው ቦታ ላይ እገዳ አንስተዋል። በዚሁም የእኛ ምክር ቤት ሰራተኞች ያደረጉት እዛ ጋር ያሉት አንዳንድ ያረጁ እቃዎችን ወደ ስቶር በማስገባት ለኮንትራክተሩ ቦታውን አስረክበው ቦታው ግንባታ ተጀምረዋል ኦልሬዲ። ነገር ግን አዲስ አበባ ንግድ ምክር ቤት አሁንም ቢሮው ሶስተኛ ፎቅ ላይ ነው። አዲስ አበባ ንግድ ምክር ቤት ከኢትዮጵያ ንግድ ምክር ቤት በተከራየው የህንፃ ክፍል ውስጥ መኖሩንና ምንም ችግር እንዳልተፈጠረ እንዳልተባረሩ ነው። እኔም አቀው ማንም ያባረራቸው የለም። ሜክሲኮ በሚገኘው ህንፃ ላይ በአጠቃላይ ሰባት የክልልና የከተማ የንግድ ምክር ቤቶች እንደሚገለገሉበት ሰምተናል።